ድምፃዊ ቶኪቻው እንግዲህ አጠቃላይ የሲዳማ ክልል አመራሮችን በዋናነት ደግሞ ርዕሰ መስተዳድሩን አቶ ደስታ ለዳሞንም ይቅርታ ጠይቋል። ምን ነበር የተፈጠረው? ከምን ተነስቶ ነው? ሚኪታ ቡረንፎን ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኘው። ቶኪቻው እንግዲህ በኢትዮጵያ ዘፈን ባለሙያ ወይም በጣም ተወዳጅ ከሆኑት አንዱ ነው። በተለይ በድምፃዊነት ደረጃ በኢትዮጵያ ታሪክ ታይቶም ተደምቶም በማይታወቅ ሁኔታ የስዳማ ዘፈንን ከፍ ያደረገ አልፎም ደግሞም ኦሮምኛ ዘፈኖችን ፊቸሪንግ በመግባትም እጅግ ሲያስደምም የነበረ ኢትዮጵያዊ ነው። ቶኪቻ ማለት እንግዲህ እንደ ኢትዮጵያም ነው በርካቶች የሚያዩት። ግን በቅርቡ በስዳማ ክልል ባልተጠበቀ ጊዜና ሰዓት ወደ ፖለቲካ በመግባት ተቃውሞ አንስቶ ነበር። በተለይ በዋናነት የክልል ርዕሰ መስተዳድር ፕሬዚዳንት አቶ ደስታ ለዳሞ ላይ ከፍተኛ ትችትና በሕግ ይጠየቁልን በማለት ከፍተኛ ነገሮች ሲያቀርብ የነበረ ሰው ነው። አሁን እንግዲህ ይቅርታ ጠይቋል። የማይሆንና እላፊ ቃል በማውራቴና በመናገሬ ይቅርታ ጠይቃሉ በማለትም ነው ከምን የተነሳ ነው በማለትም በርካቶቹ እንግዲህ ቶኪቻው ከዚህ በፊት ደግሞ ለስዳማ ህዝብ ጥቅም አይደለም ዝም ያለው አሁን ከየት ወጥቶ ነው? ደግሞ ጥቅሙ ስነካ ነው ወይ መሬት አላገኘውም የሚል ጥያቄ አንስቷል በማለት ሌሎቹ ደግሞ አይ ቶኪቻው እኮ የስዳማ ልጅ ነው ለኢትዮጵያም ነው እንጂ የጠየቀው ለራሱ ጥቅም አይደለም በማለትም ሀሳባቸውን በሰአቱ ያነሱትም አልጠፉም። አሁን እንግዲህ ቶኪቻው ይቅርታ ጠይቋል። ከዚህ ጀርባ ምን ያለ ይሆን? ሚኪታ ቦርድ ፎን ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ ያገኙ። ሰላም ቆዩልኝ።